የተቀናጀ መሰረተ ልማት የተሻለ የከተሜነት ጉዞ በአዲስ አበባ ጎልቶ እየወጣ ነው። ዓለም አቀፍ ደረጃን መሰረት አድርጋ እየተገነባች የምትገኘው አዲስ አበባ በኮሪደር ልማት ታጅባ በቴክኖሎጂ ተደግፋ ምርጥ ከተማ ወይም ስማርት ሲቲ እየሆነች ነው። ባህሏን ጠብቃ ዘመናዊነትን እየተላበሰች ያለችው አዲስ አበባ የወንዞቿ ጥላሸት ለውጧ ላይ እንቅፋት ሆኗል። 137 ዓመት በወንዞቿ ዙሪያ ከተማው ተጸንሶ የማህበራዊ እድገቶቿም የኢኮኖሚክ ማመንጫ የሆኑ ኢንዱስትሪዎቿም ሌሎችም አክቲቪቲዎች በአጠቃላይ ወንዝን ተከትለው ባልተገራ መንገድ በመሆናቸው የተነሳ ወንዞቹ በጣም አስቸጋሪ ሁኔታ ተዳርጓል ማለት ነው። ማንም ሰው ሽንት ቤት አያስመጠጥም። ሙሉ እምነት አለኝ። በእውነት ነው። እኔ እንደውም ሪሲት በተጠየቁ እላለሁ። ሁሉም ወንዝ አገናኝቶ በትንሹ አራት አምስት ኖርማል ሽንት ቤት ተቆፍሮ የተተዋ የሞላ ነበረ። የአዲስ አበባ ወንዞች ለከተማዋ መመስረት አንዱ ምክንያት ተደርጎ ይወሰዳል። ነገር ግን በአግባቡ ጥቅም ላይ መዋል አልተቻለም። ይልቁኑ የስጋትና የበሽታ ማዕከል መሆናቸው ይነገርላቸዋል። የአዲስ አበባ ወንዞችን ከስጋት ወደ ቱርፋት መቀየር የሚያስችሉ ዲዛይኖችን የከተማ አስተዳደሩ አስነደፈ። ወንዞችን ለዘርፈ ብዙ ጥቅም ለመዋል አንድ ስጋት ተደቅኗል። ከንጦጦ የሚወጡ ምንጮች በጥቅጥቁ የባህር ዛፍ ደን ያለ ከልካይ ስለሚመጠጡ ወንዞቹ የመድረቅ አደጋ ተጋርጦባቸዋል። ለዚህም አንድ መፍትሄ ተቀመጠ። እታች የሚታይ ውሃ ወይም ወንዝ ለማምጣት ከማይታይ ቦታ ከተፋሰስ ልማቱ መነሻ ቦታ መነሳት የግድ እንደሆነ ነው የተረዳ ነው ማለት ነው። ስለዚህ ፕሮጀክታችን ከሚጀምርበት መነሻ ቦታ ወደ አምስት ኪሎ ሜትር ከፍ ብለን ከዚህ ከአዋሽ ተፋሰስ መነሻ ከሆነው ከእንጦጦ ፓርክ ውስጥ መነሳት የግድ የሆነብን በዚህ ምክንያት ነው ማለት ነው በእንጦጦ የተፋሰስ ስራ። ክረምት ሲገባ ወደ ከተማዋ የሚመጣውን ጎርፍ ለመከላከል አፈርና ውሃን ለመጠበቅ ምን ተሰራ? ይሄኛው ቼክ ዳም አሁን በተጨባጭ የምታዩት፣ ይሄ ተከልቶ ሊሄድ የነበረ አፈር እዚህ ቦታ ላይ ቀርቷል። ክረምቱ ሲመጣ አሁን ይሄ ይሞላና፣ ይሄ አፈር ወደ ተፈጥሮ ማንነቱ ይመለሳል። ይሄ ቼክ ዳም የምንለው ነው። ፊት ለፊት ላይ እንደዚህ መውጫና የውሃ መተላለፊያ ያላቸው በሙሉ ቼክ ዳም የምንለው ነው። ባህር ዛፍን ያው እንደምታዩት ሌሎች እጽዋቶች በስሩ እንዳይበቅል ያደርጋል። መጨረሻ ላይ ራሱ ለሞት የተጋለጠ ነው የሚሆነው። ምክንያቱም አፈሩን የመያዝ ፋይበር የለውም። ስሩ ወደ ውስጥ ገብቶ ለራሱ ጥቅም ብቻ የሚጠቀመው ይሄ ነው። 438 ሄክታር በዚህ በአዋሽ ተፋሰስ ላይ እያለማን ነው። እዚህ ትሬንች የምንላቸው ናቸው። ውሃ ወደ ውስጥ እንዲሰምጥ የሚያደርጉ ውሃን የሚይዙ ናቸው። የውሃውን ቮሊዩም ለመጨመር እንዲያስችለን ወደ ውስጥ ፖርኮሌት እንዲያደርግ ና ተራራው የስፖንጅ ኔቸር ያልኳችሁን እንዲይዝ የሚያደርጉ ናቸው። የእንጦጦ የተፋሰስ ልማት በአጭር ጊዜ ተጨባጭ ለውጥ ማሳየት ጀምሯል። ይሄ ኦልሞስት የመወሰድ እድሉ ነበር ማለት ነው። ስለዚህ ይሄ ተፋሰስ ልማቱ ውሃውን ከማምጣት ውጭ የአፈር መከላትና የመሬት መንሸራተትንም ጭምር የሚከላከል ሆኖ ነው የተሰራው። ይሄ በዚህ ጋር የሚመጣ ጎርፍ ነው ወይም እዛ ጋ ቆመ፣ እዛ ጋ ያለው ይታያል። ይሄ ጎርፍ በዚህ ነበር የሚመጣ የነበረው። ይሄ ጎርፍ መጥቶ ነው ይሄንን ለአደጋ የደረሰው ማለት ነው። የዛሬ አመት ስራውን ከመጀመራችን በፊት የቀረጽ ነው ነው ይሄ አሁን ደግሞ ከተሰራ በኋላ ደግሞ ኃይለኛ ዝናብ ሲዘንብ ቀርጸናል። ያን የነበረውም በዚህ ደረጃ መቀነስ ችለዋል ማለት ነው። አሁን የነበረው ስጋት በመቀረፍ ላይ ይገኛል። የእንጦጦ የተፋሰስ ስራ እየተሰራ ወንዝና የወንዝ ዳርቻ ልማቱ ቀጠለ። ከተማዋ ካላት አጠቃላይ ዓለም አቀፋዊና አህጉራዊ ሚና አንጻር እነዚህን የቆሻሻ ማስወገጃ የሆኑ ወንዞች ይዘን ዓለም አቀፍ ፖዚሽናችንን ሮላችንን ለማስጠበቅ ያለን ተወዳዳሪነትን ስለሚያጓድል ከተማችን ካላት አጠቃላይ ፊዚካል መሰረተ ልማት ባሻገር የማይበገር አጠቃላይ ስርዓት ወይም ሬዚሊንስ ከመገንባት አንጻር እነዚህ ወንዞችን ማልማት ወሳኝ እንደሆነ ታምኖበት አሁን በምታዩት ደረጃ የተገበረ ይገኛል ማለት ነው። በሀያ አምስት ዓመትም በሃምሳ ዓመትም የሚመጣው እንጎ ታሳቢ ተደርጎ እንደገና ደግሞ ውበቱንም አርኪቴክቸራል ቫሊዩንም ስትራክቸራሉም ባህሉንም ጠብቆ ወንዙን ተፈጥሮንም ጠብቆ እንዲሰራ ያንን አድርገናል። ያ ሪቨር ካችመንት ውስጥ ያለው ነው። ያ ማለት ይሄ የተሰራው ሪፕራፑም ሁሉም በዛች ውስጥ ያለ ነው። ከእንጦጦ አካባቢ መነሻውን አድርጎ ፒኮክ የሚደርሰው የወንዝ ዳርቻ ልማት ብቻ ከ21 ኪሎ ሜትር በላይ ርዝመት አለው። ከአፍንጮ በር ፒኮክ ድረስ ያለው የከተማዋ ማዕከል የሚባል መስመር ነው። ድልድዮች የራሳቸው ማንነት እንዲኖራቸው አድርገን ከአዲሱ የልማት እሳቤ ጋር ተናቦ እንዲሄድ ነው። ይህን የአፍንጮ በር ከዚህ በፊት ከሚባለው በታች ያለ ነው። ወንዝ ዳርቻ በምናለማበት ቦታ ሁሉ የእግረኛ ራሱን የቻለ ድልድይ እንዲገነባ ነው ያደረግ ነው። በራሳችን ወጣት ኢንጂነሮች ዲዛይን የተደረገ ስራውም እየተሰራ ያለ ነው። እንደምታየው ይሄ ብዙውን ማቴሪያል የምንጠቀመው ሎካል ነው። ይሄ አምቦ ድንጋይ ነው፣ በፖሊሽ ተደርጎ በኋላ በጣም ያማረ ነው የሚሆነው። ግማሹን ደግሞ ወንዙ ላይ ሲደርስ ሰው ወንዙን እያየ መሻገር እንዲችል መስታወት ነው ያደረግ ነው። መስታወት ንጣፍ ተሰርቷል። የላንድ ስኬፕ የግሪነሪ ስራና የመብራት ማጠናቀቁ ነው። መብራትም ገብቶለታል። ለዚህ ስለዚህ ፊፍቲን ዴይስ መጥተህ ይህንኑ ቃል መልሼ በተጨባጭ ላሳየ እችላለሁ። የወንዝና ወንዝ ዳርቻ ልማቱ አካባቢውንም በማልማት ከኮሪደር ልማቱ ጋር እንዲተሳሰር እየተደረገ ነው። አሁን ያለንበት ሰባ ደረጃ ጋምቤላ ሆቴል አጠገብ ነው ያለ ነው። ይሄ እንደ ቡና ተራ ወይም ኮፊ ዞን ብለን ስያሜ ሰጠነው ነው። እዚህ ትልልቅ የቡና አቅራቢ ድርጅቶች ከአሁኑ ተከራይተውታል። በቅርቡ ስራ የሚጀምሩበት ነው የሚሆነው። መነሻ የሆነን የራስ መኮንን ምንጭ እዚህ ጋር አለ። ሀውልት ነበረ፣ ማንም አያውቀውም። በጣም የቆሸሹ ቤቶች ተጭነውት ነው የነበረው። እሱን ካነሳም በኋላ እሱን አሳድገን ራሱ የነበረውን ቅርጽ በደንብ አሳድጎ ማደስ ስራ ተሰራ። ካደስን በኋላ ይህንን አካባቢ ከሱ ጋር እንዴት ማልማት እንደምንችል ዲዛይን ተሰርቶለት ወደዚህ ተገባ። በዚህ በኩል እኛም እና ለማ የወንዝ ዳርቻ ከዚህ ቀድሞ ከለማው ከፒያሳ አራት ኪሎ ኮሪደር ጋር ቀጥታ በራስ መኮንን ድልድይ በኩል ኮኔክት ይደረጋል። የራስ መኮንን ድልድይም በዛው በመጀመሪያው ዙር የኮሪደር ልማት የለማ ነው። አሁን ቅድም ያየነው የአፍንጮ በር በዚህ በወንዝ ዳርቻ የራሱ ካራክተር ሰጥተን እንድና ለማ የተገደነውም ልማቶቹም ማናበብ ነው። ለትውልድ ተሻጋሪ መሆን በሚችል ደረጃ እየተገነባ ያለው የወንዝ ዳርቻ ልማት ከጊዜያት በኋላ ለከተማዋ ጤናም ምግብም መሆን የሚችል ነው። ወንዙን አሳ ማስገሪያም እንዲሆን ከቆሻሻነት ጠርቶ እንዲሁም ደግሞ ለአትክልት ልማትም እንዲሆን። በዚሁ ምክንያት አንድ ባለሀብት ናቸው። አሁን እዚህ ከቀይ ባህር ኮንዶሚኒየም እስከ ራስ መኮንን ድልድይ ያለውን ኒርሊ ወደ 50 ሚሊዮን ኢንቨስትመንት የሚያክል ችግኙንም ራሳቸው አምጥተው ተካዮችንም ምርጥ ዘሮች ናቸው። ሄደን እናያለን፣ እንተክላለን። ወንዙ በየረድፉ ግድቦችን የያዘ የውሃ ማጣሪያ የሚገነባለትና ሀይቆችም የሚፈጠሩለት ነው። ይሄ እንግዲህ የቀጨኔ ወንዝ ከፍሬንድ ሺፕ ወጥቶ ከአምባሳደር ፊት ለፊት ያለንበት ነው። በዚህ ወደ ቀይ በኩል ሁለቱም ወንዞች የቁርጡሚ ወንዝና ይሄ የቀጨኔ ወንዝ የፍሳሽ ማጣሪያ ስራ የሚሰራበት ቦታ ኮንስትራክትድ ዌትላንድ አለ። ወደ እሱ ነው የሚገባው ከዚህ አሁን ኢምባንክመንቱን ከሰራም በኋላ ውሃው ከልበር ተደርጎ ወደዛ ይገባል። ታክሞ በጋራ ከወጡ በኋላ ውሃው ከተጣራ በኋላ ወደ አምባሳደር ገብቶ ሁለቱ አምባሳደር ላይ ይገናኙና ገላግሌ ወንዝ የሚል ስያሜ ይዘው ወደ ታችኛው ተፋሰስ ሄዶ ከቀበና ጋር ይገናኙ እስከ ጊዮን ይሄዳል። በዚህ እዚህ ቀጥሎ እንደዚህ ዞሮ እዛ ጋር ወደ ውስጥ ይገባል። በዚህ የእግረኛ ሌላኛ የእግረኛ አክሰሶ ያለ ይሄ ሪቨር ኤምባንክመንት ነው፣ አሁን የተሰራ የውስጡ ማለት ይሄን ዛፎቹ አብሮ ተጠብቀው አብሮ አስማምቶ ነው የተሰራው ማለት ነው። እዚህ በማዶም ተመሳሳይ እዛ ጋ ያለው በተመሳሳይ ነው። ልቤት ሆኖ እዚህ ይመጣል። በዚህ ስር በጀልባ ይመጣል። እዚህች ጋ ግድብ ይኖረናል። ግድብ እዛ ጋ አለ፣ አንደኛው ግድብ ለላይኛው ሚይዝ የወንዙን ራሱ ሞርፎሎጂ ተከትሎ የተሰራ እንደዚህ አይነት በርካታ ዊሮች አሉ። ሁለት ፐርፐዝ ነው ያለው። አንደኛ ውሃ ይይዝልናል፣ ለተለያየ ፐርፐዝ ውሃውን ለመጠቀም፣ ውሃውን ለመያዝ አስችለዋል። ሁለተኛ ከላይ በሚሞላበት ጊዜ ፎል ስለሚፈጥር ውበት ይጨምርልናል። ዊሩ አናት ላይ ደግሞ መሸጋገሪያ ድልድይ አድርገን ከማዶ ወደዚህ ሰው እንዲሸጋገርና ከውሃም ጋር አክሰስ እንዲያደርግ ነው እየተጠቀምንበት ያለን። ፒኮክ አካባቢ ቀድሞ የነበረው የተፈጥሮ ጸጋ፣ ከወንዝ ዳርቻ ልማቱ ጋር ተዋዶ ከባቢው ላይ ልዩ ድባብ የሚፈጥር ይመስላል። አስቀድሞ ይሄ ወንዝ ከዚህ ከፍ ብሎ ባለ ቦታ ትሪት መደረግ አለበት፣ እንዲሁም የሪቨር ባንኩንና የሪፕራፕ ስራውም አብሮ መሰራት አለበት። ወክዌና ሳይክል ላይንም የተሰራለት ነው ያለው ማለት ነው። እንደምታዩት በታች በኩል ወኪ ያለው ወደ ውሃው ቀረብ ብሎ ሁለት ወንዞች ከተገናኙ በኋላ ሀይቅ ይኖረናል፣ የተገደበ ሀይቅ። ያንን ሀይቅ ተከትሎ ሁለቱን የሚያገናኝ የጀልባ ጉዞ አክሰስ ይኖረዋል ማለት ነው። ፓርኩ እንደተጠበቀ ነው። ትልቅ ርብርብ እየተደረገ ያለው የሪቨር እምባንክመንቱ ከላይ የሚመጣ ውሃ ከፍተኛ ሀይል ስላለው ቀድሞ ክረምቱ ከመምጣቱ በፊት ይሄን የመጨረስ ስራ ነው የምንሰራው። ከዚህ በስተቀኝ በኩል ትልቅ በከተማችን ትልቁ ሞል እዚህ ይገነባል ብለን ነው የምናስበው። አራት ወራት ባልበለጠው ጊዜ መሰረታዊ የሚባሉ የወንዝና የወንዝ ዳርቻ ስራዎች በመጠናቀቅ ላይ ይገኛሉ። ሐና ጉዲናና ጎረቤቶቿ የቀድሞ ሰፈራቸውን ለመመልከት ተገኝተዋል። በብዙ ፈተና ካለፉበት ሰፈር ቤት ተመቻችቶላቸው ሲነሱ በዚህ ደረጃ ይለማል የሚል እምነት ስላልነበራቸው ያንን ለማረጋገጥ በመጡበት ወቅት አግኝተን አናግረናቸዋል። አንድ ግቢ ውስጥ 28 አባወራ ነው ያለው የተጠባበቀ ነው። ወንዙ ያው ከዚህ በፊትም ግንቦት ምናምን አካባቢ ጎርፍ ገብቶብን ነበረኛ። ይሄ የትቦው እንትን ነው የወንዙ ሽታ አለ። ጥብቅብቅ ያለ ሕይወት ነበረ የምንኖረው። ዛሪ ዛሬ ጎርፍ ገባ አልገባ ብለን በጣም ነበር የምንሳቀቀው። ክረምት ባልመጣ የምንልበት ጊዜ አለ። አሁን በዛ ቀጥታ የሚመጣው ወንዝ በዚህ በግቢያችን ላይ የገብቶ ነው እቃችንን ሁሉ እስከማበላሸ ድረስ ልጆቻችን ይዘን ነው ወደ ውጭ የምንወጣው ዝናብ በዘነበ ጊዜ። እንደዚህ ያማረ ይሆናል ብዬ አላሰብም። ደግሞ በአጭር ቀን ውስጥ እንደዚህ ይለወጣል ብለንም አላሰብም። ሁሉን አቀፍ ልማት ተብሎ ሊነገርለት የሚችለው የወንዝ ዳርቻ ልማት በርካታ አገልግሎት መስጫዎች አብሮ የሚገነባለት ይሆናል። በወንዝ ዳርቻ አካባቢ የሚገኘውን ከ4000 ሄክታር በላይ የሆነው መሬት ወደ ከተማው እንመልሰዋል። ለቱሪስቶች መዳረሻ እናደርገዋል። የከተማዋን ሪዚሊየንስ ለየትኛውም አደጋ የማትበገር ከተማን ከመመስረትም አንጻር የሚኖረው ድርሻ ከፍ ያለው ወንዙ አመቱ ሙሉ እንዳይደርቅ፣ ቆሻሻ እንዳይኖረው፣ ኔክስት ጄኔሬሽን በጀልባ የሚዝናኑበት እንዲሆን ፊቸር ታቅዶ የተሰራ ነው። ወንዙ እንደዚህ ጸርቶ ስናየው እኛ በጣም ደስተኛ ናል። በእውነት አይተን የማናውቀው ስለሆነ እኔ አሁን ይህንን ማን ያሰበው፣ በቃ ያሰበው አእምሮ በጣም ብሩህ ነው። በቃ በእውነት የሆነ የተለየ ነገር የተሰጠን ጸጋ ነው ብለን ነው የምናስበው። ወንዞች በረከት ናቸው፣ ለከተሞች ደግሞ ውበትም ጭምር ናቸው። አዲስ አበባ ይህንን በረከቷንና ውበቷን ለማስጠበቅ እየታተረች ትገኛለች። በቅርቡ የጀመረችው የወንዝ ዳርቻ ልማት እንደምንመለከተው ለገጽም ለመመልከትም ለሽታም አስቀያሚ የሆነውን ስፍራ በዚህ ደረጃ እየለወጠች ትገኛለች። ይህ ሙሉ ለሙሉ ሲጠናቀቅ ደግሞ ለአካባቢውም ለሕዝቡም ጤንነት ለከተማዋም ከፍተኛ ገቢ እንደሚሆን ይጠበቃል።